ጉዞ ረጅም፣ ራዕዩ ሩቅ ነው። ጉዞ ለሀገሩ ሰላምና ለኢትዮጵያ ሕዝብ አንድነት ራዕዩ ልማትና ብልጽግና ነው። ሀገር ሰላም ሆኖ ዘላቂ ልማት ሳይረጋገጥ እረፍት የለውም። ያሰረውን ጫማ ሳይፈታ ትጥቁ ከወገቡ ሳይላላ ሀሩሩና ቁሩ ሳይበግረው ሲጓዝ ውሎ ሲጓዝ ያድራል። የሚያስበው ስለ ሀገሩ ነውና ያልተገባ ጥያቄን ምክንያት በማድረግ የሽብር ተልዕኮ አንግበው በህገወጥ መንገድ በመታጠቅ በየሰፈሩ ሕዝብ የሚያሸብሩ መሰረተ ልማት የሚያወድሙ የሀገር ኢትዮ ያን ሉዓላዊነት ለማስደፈር የሚንቀሳቀሱ ጽንፈኛና አሸባሪ ኃይሎችን በገቡበት እየገባ ከተደበቁበት በማውጣት ኢትዮጵያን ከፍ ለማድረግ የሚተጋ ኃይል ነው። ወታደር በወታደር ቤት በየእለቱ ስራ፣ በየጊዜው ግዳጅ፣ በየደቂቃው ዝግጁነት አለ። ሁሌም ጀግንነት የሚመዘገብበት አንዱ የሙያ መስክም ነው። የወታደር ጀግንነት እስከ ህይወት መስዋዕትነት ከፍሎ ለእኔ ሳይሆን ለሀገር ብሎ ህዝብን በማስቀደም የሚከናወን በመሆኑ ከሌሎች የጀግንነት የደህንነት አውዶች ለየት ያደርገዋል። ወታደር ከህዝብ የወጣ የህዝብ ልጅ ለህዝብ አንድነትና ዘላቂ ሰላምና ልማት መረጋገጥ ሊተቀን የሚተጋ ኃይል ነው። በአንድ እጁ የጦር መሳሪያ በመያዝ የሀገሩን ሉዓላዊነት አጽንቶ ለትውልድ ለማሸጋገር የኢትዮጵያን ዳር ድንበር በጀግንነት ያስከብራል። በሌላኛው እጁ የልማት መሳሪያ በመያዝ በየግዳጅ ቀጠናው የአርሶ አደሩን ሰብል ያርማል፣ ያጭዳል። ወቅቱን ባልጠበቀ ዝናብ ሰብል እንዳይበላሸም ይሰበስባል። ወታደር ለሀገር ጥቅም ነው ተልእኮ፣ ለህዝብ አንድነት መስዋዕትነቱም ለሀገር ክብር መሆኑን ከራስ በፊት ለህዝብና ለሀገር የሚለው እሴቱ በቂ ማሳያ ነው።